እንደተለመደው ይሄንን አይታችኋል አይደል? የ15 ቀን ቻሌንጅ ተጠቅሜ በጣም ብዙ ለውጥ የሰጠኝ ጸጉሬ እንዲረዝም፣ እንዲበዛ፣ እንዳይነቃቀልና ከፊት ለፊት እስከ ኋላ ድረስ እኩል እንዲሆን የጠቀመኝን ስፕሬይ ልንገራችሁ። 15 ቀን ብቻ ተጠቅማችሁ ጸጉራችሁ እንዳይረግፍና፣ እንዳይሰባበር፣ እንዳይበጣጠስ ማድረግ ይቻላል። የሚገርም ለውጥ የሰጠኝ በተለይ እንደ ህንድ ጸጉር የሚያረዝም ዝም ብሎ ነው የሚያድገው። ጸጉራችሁ በቃ ቁመቱ ዝም ብሎ ነው የሚጨምረው። በቃ ዝም ብሎ እንደ ሞኝ በቃ ጸጉራችሁ ከስር መሰረቱ ጠንካራና ወፍራም ሆኖ እንዲያድግ በጣም ይረዳናል ማለት ነው። ይሄንን ስፕሬ ሙሉ ቪዲዮን አይታችሁ ሰርታችሁ ተጠቀሙ። በአስራ አምስተኛው ቀን ጸጉራችሁ ወርዶ ወርዶ ካላያችሁ እኔ ወቀስበታለሁ። ስለዚህ በጣም ለውጥ ስለተገኘብን ነው ለእናንተ ለመስራት የወደድኩት። ተጠቀሙ የሚገርም ለውጥ ታያላችሁ ጸጉራችሁ ላይ ረዝሞ በዝቶ መነቃቀሉን አቁሞ አዳዲስ ጸጉር ከፊት ለፊትም ከኋላም ይወጣል በቃ ባዶ የሆነ ጸጉር ይሞላላችኋል ኦኬ ሰርታችሁ ተጠቅ የተከበራችሁ የቻናሌ ቤተሰቦች እንደምናችሁ ሰላም ናችሁ ወይ እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን እናንተም በያላችሁበት ሰላማችሁ ብዝት ይበል ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ሌሎቻችሁ ሼር ላይክ ኮመንታችሁ አይለኝ ላለው ውድ ቤተሰቦች ሰፖርት የምታደርጉ አመሰግናለሁ አሁን ማለት ነው። ዛሬ በፀጉር ዙሪያ ላይ የመጣሁላችሁ በጣም ብዙ ኮመንቶች እባክሽን ፀጉሬ አይረዝምም ፀጉሬ እየተነቃቀለ ነው እየተሰባበረ ነው ምንም ለውጥ የለውም ብዛት የለውም። በተለይ ሉጫ ፀጉሮች በጣም ብዛት የላቸው የኔን አሁን ይሁን ማሻላ በስመ አብ በሉ በቃ ማሻላም በሉ በቃ ይህን ቆርጬው ነው በነገራችን ላይ ጎራ ባለፈው ማለት ነው ሲያቀብቀኝ ማለት ነው ግን ያድጋል በጣም ታዳጊ ነው ፀጉሬ ማለት ነው ዩት ብዛቱን ዩት ይሄንን ለአስራ አምስት ቀን የተጠቀምኩት ትሪትመንት አለ አስራ አምስት ቀን ብቻ ነው የተጠቀምኩት እሚገርም ለውጥ ነው የሰጠኝ እግዚአብሔር በሚያውቀው ማለት ነው በፊት ፀጉሬ ተሰባብሮ ምናምን እንትን እያስቸገረኝ እየተነቃቀለብኝ ነበረ መነቃቀሉ ቆመ መሰባበሩ ቆመ እኩል ሆነ አዳዲስ ፀጉሮች እዚህ ጋር ወጡ ፀጉሬ ላይ ማለት ነው እንደምታዩት ነው ከዚህ ከቆረጥኩት ውጪ ማለት ነው በዚህ ላይ ፀጉሬ ከውስጥ ጠንካራ እና በጣም ብዛት ያለው ፀጉር ሆነን ረዘመልኝ። በጣም ያረዝማል ማለት ነው ከምነግራችሁ በላይ አላበጠርኩትም። እንደውም ፀጉሬን እኔ ሳበጥረው እዚህ ድረስ ነው የሚደርሰው ማለት ነው። በጣም ፀጉር ያረዝማል፣ ያበዛን፣ እንዳይሰባበር፣ አዳዲስ ፀጉሮች እንዲወጡ፣ ውፍር ያለ ፀጉር እንዲኖረን፣ ጤነኛ ፀጉር እንዲኖረን ይረዳናል። ታዲያ ይሄ የሚሆነው አስራ አምስት ቀን ብቻ በመጠቀም ነው። ቀጥታ ወደ ስራው ልትቼ። መጀመሪያ እንደዚች ጎድጎድ ላይ ሳህን ታስፈልገናለች። አንድ ኩባያ ሩዝ እጠቀማለሁ ማለት ነው። ኦኬ፣ ማንኛውንም አይነት ሩዝ መጠቀም ይቻላል። በዓለም ላይ፣ በዓለም ላይ ጸጉር ከሚያሳድጉት ከሚያረዝሙት፣ ከሚያበዛልን አንዱ በዓለም ላይ አንደኛ ደረጃ የሩዝ ውሃ ነው። የሩዝ ውሃ ታዲያ አሰራሩ ይለያል። እንዴት ብንሰራው ነው ጸጉራችንን በአስራ አምስት ቀን ውስጥ የሚያረዝምልን የሚያበዛልን፣ እንዳይነቃቀል እና እንዳይሰባበር የሚያደርግልን የሚለውን ጥያቄ ነው። አሁን አሰራሩን አሳያችዋለሁ። መጀመሪያ ይሄንን እናጥበዋለን ማለት ነው። አጥበናል እንግዲህ፣ እንደምታየው ጽድት አድርጌ አጥቤዋለሁ። ትልቁ ነገር ሌላ ጊዜ ሩዝ በውሃ በመዘፍዘፍ ብቻ ነበረን። ለፊታችንን በጣም ይጠቅመናል፣ ለፀጉራችንን በጣም ይጠቅመናል። በአሁኑ ግን አሰራሩ በጣም ይለያል ማለት ነው። እዚህ ጋር በድስት እናዘጋጅና ሩዙን ብርድስ ውስጥ እንጨምረዋለን ማለት ነው። የታጠበውን ሩዝ እዚህ ጋር ግማሽ ሊትር ውሃ እንጨምራለን። አንድ ብርጭቆ ላይ ማለት ነው ወይ አራት ብርጭቆ ውሃ መጨመር ይቻላል ማለት ነው። ብርጭቆ እናንተ በዛ አርጋችሁ ለአስራ አምስት ቀን የሚበቃችሁን በዛ አርጋችሁ፣ ሩዙንም ውሃንም በዛ አርጋችሁ አንዴ መስራት ይቻላል። ጋዙ ላይ ጥጄዋለሁ ማለት ነው። እኛ የምንፈልገው የሩዙን ውሃ ብቻ ስለሆነ 15 ደቂቃ እዚህ ላይ እና አያችሁ፣ አሁን ትክትክ እንዴት እንዳለ ሩዙ ሳይበስል ነው እንደዚህ። ወፍራሙን ውሃ ብቻ ነው የምንፈልገው ማለት ነው። አሁን ጋዙን አጠፋዋለሁ። ኦኬ፣ አያችሁት? የምፈልገው ይሄኛውን ወፍራሙን ሾርባውን ማለት ነው የምፈለገው ለጸጉር። ይሄ በስማቡል ልነግራችሁ አልችልም እንዴት ጸጉር እንደሚያረዝም እንደሚያለሰልስ፣ ጸጉራችሁ ሉጫ ነው የሚሆነው። በጣም ጸጉር እንዲንጸባረቅ እንዲለሰልስ ያደርጋል፣ እንዲበዛ እንዲረዝም፣ ልክ እንደ ህንድ ጸጉር ዝም ብሎ ያድጋል ጸጉራችሁ። አሁን ይሄንን አጣራውና ውሃውን ለብቻው አስቀምጥ። እንትን ሙስፌዬ ትልቁ የለኝም፣ ለሌላ ጊዜ ገዛዋለው እንጂ እቺ ናት ያለችኝ፣ ምንም ማድረግ አልችልም። ይሄንን እዚህ ላይ አጠለዋለሁ ማለት ነው። ኦኬ ምንም ችግር የለው ማጥለል ነው የሚፈለገው የምፈልገው ውሃው ብቻ ስለሆነ አያችሁት ያ ጉሞ ነው ኦኬ ይሄንን እንዲቀዘቅዝ ክድና አድርጌ አስቀምጠዋለሁ ማለት ነው ይሄንን የማስቀምጠው ለሁለት ሰዓት ያህል ቁጭ አረገዋለሁ ማለት። ወተት ነው የሚመስለው። በደዚህ አይነት መልኩ እንዲቀዘቅዝ ለሁለት ሰዓት አስቀምጨዋለሁ። አሁን እዚህ ላይ አሁን የምጠቀመውን በስፕሬ መልክ እዚች ላይ ጨምርና የቀረውን ደግሞ በብልቃጥ አስቀምጠዋለሁ። እዚህ ላይ ለአሁኑ ግማሽ አርግያለው፣ ሁሉንም ላይ ላይ ፀጉሬ ላይ ስለምጠቀም ማለት ነው። ይሄ ለአሁኑ ይበቃኛል። ይሄኛውን ደግሞ ብቃት አዘጋጅና እናንተ ከጨረሳችሁ በዛ አርጋችሁ ስሩ ብሎ ለዛ ነው ለአስራ አምስት ቀን የሚሆናችሁ መስራት ይችላላችሁ። ቅድም ሩዝ ጠብ ብሎብኛል፣ አያችሁት? ይሄንን ክድና አድርጋችሁ ፍሪጅ ውስጥ ነው የሚቀመጠው። ኦኬ ይሄ ፍሪጅ ውስጥ ነው የሚቀመጠው። ከፍሪጅ ውጪ መቀመጥ አይችልም ሽፍታ ስለሚያመጣ። ከዛ እየቀነሳችሁ ቀን በቀን መጠቀም ብቻ ነው ማለት ነው። ጸጉር ተመልሼ መጥቻለሁ። እዩት፣ አሁን ይሄንን ግማሹን እጨርሳለሁ ጸጉሬ ላይ ማለት ነው። ሌላውን ፍሪጅ ውስጥ አስቀምጫለሁ፣ በብልቃጣ አርጌ ቀን በቀን ለ15 ቀን እንጠቀማለን ማለት ነው። ጸጉራችን ላይ በጣም ለውጥ ይሰጠናል። ሙሉ ጸጉራችሁ ላይ መርጨት ትችላላችሁ። እሺ ሙሉ ጸጉራችሁን በቃ ሳታቋርጡ ማለት ነው። በጣም ጸጉራችሁ ሉጫ ይሆናል፣ ይለሰልሳል፣ በዚህ ላይ ይረዝማል፣ አይረግፍም። በእንደዚህ አይነት መልኩ መሳጅ እያደረጋችሁ ውስጥ ውስጡንም መጨመር ነው። ለውጡ እናንተ በኮመንት እናመሰግናለን እንደምትሉ አልጠራጠረም። በአምስት ቀን ውስጥ ለውጥ፣ የሚገርም ለውጥ ጸጉራችሁ ከነበረበት ወደ ወደ አልነበረበት ነው የሚሆነው ማለት ነው። ስብርብሩ ብጥስጥሱ የወጣ የማያድገው ጸጉር ብድግ ብሎ ሲነሳና አዳዲስ ጸጉር ሲያወጣ ኦኬ መሰባበሩን ሲያቁ ቁመቱ እየጨመረ ሲመጣ ታያላችሁ፣ በአይናችሁ ማለት ነው። ከእናንተ የሚፈለገው እስቴፑን ጠብቃችሁ መቀባት ብቻ ነው። ሌላ ምንም አልፈልግም ከእናንተ ኔ። ኦኬ፣ እኔ የተጠቀምኩበትን እናንተም እንድትጠቀሙ ፈልጌ ነው። በፊት ጸጉሬ በጣም በዲፕሬሽን በጭንቀት በተለያየ በቫይታሚን እጥረትም ቫይታሚን ዲ እጥረት ሲኖር ጸጉራችን ይረክፋል፣ ይነቃቀላል፣ ይሳሳል፣ አቅም የለውም። ስናበጥረው፣ ስንታጠብ በጣም ይወጣል። አሁን ግን ቀጥ አርጎ ቆሟል። ያ ነገር ማለት ነው። እኔ በጣም ተጠቅሜበታለሁ። ሁላችሁ ሰርታችሁ ተጠቀሙ። እንግዲህ ኦኬ፣ ኦኬ፣ እንደዚህ እየቀባችሁት አሳድራችሁ መታጠብ ትችላላችሁ። አይ እኛ ፀጉራችንን የምንታጠብ ቀን ነው የምንጠቀመው። አስራ አምስት ቀን እንዴት ቀን በቀን እንቀባለን ካላችሁ ምን ታደርጋላችሁ? ዛሬ ፀጉሬን የምታጠብበት ቀን ከሆነ እቀባውና አንድ ሰዓት አቆየውና እታጠበዋለሁ ማለት ነው። ከዛ ምን አደርጋለሁ? በሚቀጥለውም ሶስት አራት ቀን ፀጉሬን መታጠብ ካለብኝ እጠቀመዋለሁ። ግን በቁጥር አስራ አምስት ጊዜ መቀባት አለባችሁ ማለት ነው። እሺ አሁን ተረድታችሁኛል አይደል? ስለዚህ በላያችሁ ላይ ቢያድርም ምንም ችግር የለውም። ምንም ሳይድ ኢፌክት የለውም። እሺ ተጠቃሚ ናችሁ እንጂ ተጎጂ አትሆኑም። ምክንያቱም ፀጉር ያለሰልሳል፣ አይሰባብርም፣ አያደርቅም። እዛም መሳጅ አድርጉ። ታያችሁት ት በጣም አሪፍ። እንግዲህ በደንብ ማሳጅ አድርጌዋለሁ። እዩት እንዴት እንደሚያንፀባርቅ። ማየት ማመን ነው እንዳለ አጠጥቼዋለሁ። እዚህ ጋር እንግዲህ እንደተለመደው ፀጉሬ ቆርጬው ነው እዚጋ ቆርጬ፣ እቺ ጎራ የምትለዋል እንደዚህ አርጊያት ነበር አንድ ሰሞን። ያድጋል፣ በጣም ታዳጊ ነው ፀጉሬ። ብቆርጠውም እንደሚያድግ ስለማምን ነው። አሁን ራሱ ረዝሟል። በጣም አጭር ነበር የቆረጥኩት፣ በጣም አድጓል። አሁን ራሱ ኦኬ። በእንደዚህ አይነት መልኩ እኔ ምን አደርገዋለሁ፣ ነገ ነው የምታጠበው በደንብ አርሷለሁ ማለት ነው። ቆሜ በደንብ አርሷለሁ። ብጨርስ እንኳን ቀን በቀን ሩዙን እየቀቀልኩኝ ልክ ባሳየዋችሁ መንገድ ፍሪጅ ውስጥ እያስቀመጥኩ መጠቀም እችላለሁ። በዛ አድርጋችሁ መስራት ሲላላችሁ፣ አይ በዛ አድርገን አንሰራም፣ ቀን በቀን እንሰራለን ካላችሁ መብታችሁ ነው። ኦኬ ኤኒዌይ፣ እንደዚህ ወፍራሙን ነው የምትጠቀሙት ለጸጉሯችሁ ወተት የሚመስለውም ማለት ነው። ውድ ቤተሰቦች እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። እኔ ነገ በምታጠበው በደንብ አጠጣውና እተወዋለሁ። በደንብ እንዲጠጣው እንዲጣጣው ፈልጋለሁ። ፀጉሬ ማለት ነው። ኦኬ እና እናንተም እንደዛ ማደግ ትችላላችሁ። ነገ ደግሞ በአዲስ ቪዲዮ ተመልሽ እስከምመጣ በያላችሁበት ሰላማችሁ በዚህ ይበል። ሀገራችንን ሰላም ያርግልን። ስለተከታተላችሁኝ አመሰግናለሁ። በይ